የኢትዮጵያ ብሔራዊ ምርጫ ቦርድ የስራ ዘመናቸው ሊጠናቀቅ የተቀረቡ ሶስት የቦርዱ አባላትን ለመተካት ስድስት እጩዎች ለጠቅላይ ሚኒስትሩ መቅረባቸው ተገልጿል። እጩዎቹ የቀረቡት የምርጫ ቦርድ አባላት የሆኑትን ምክትል ስብሳቢው አቶ ብሸት አየለ እንዲሁም ዶክተር አበራ ደገፉን፣ ብዙ ወርቅ ከተተን ለመተካት እንደሆነ ተገልጿል። የሶስቱን አዲስ የምርጫ ቦርድ አመራር እጩ ለመመልመል የተዋቀረው ኮሚቴ ዛሬ ግንቦት 13 ቀን 2017 ዓ ም በሰጠው መግለጫ ከሚያዚ 1 2017 ዓ ም ጀምሮ ለሶስት ሳምንታት ጥቆማ ሲቀበል መቆየቱን ገልጿል። በዚህ መሰረት የመጨረሻ ስድስት እጩዎችን መለየት እንደተቻለ የእጩ መልማይ ኮሚቴው ሰብሳቢ ቀሲስ ታጋይ ታደለ በመግለጫቸው ወቅት ገልጸዋል። የብሔራዊ ምርጫ ቦርድ አባላት ሆነው ቢሾሙ ነጻ፣ ገለልተኛ ሆኖ ሊያስተባብሩና ሊመሩ ይችላሉ በማለት ያመጡት ውጤት መሰረት፣ አንደኛ አቶ ተስፋዬ ነዋይ ሁለተኛ አቶ ተክሊት ይመስል፣ ሶስተኛ ወይዘሮ ነሲም አሊ፣ አራተኛ ወይዘሮ ዳሮ ጀማል፣ አምስተኛ ወይዘሮ ፍሬወት ግርማ፣ ስድስተኛ ዶክተር ያሬድ ሀብተማርያም። ጥቆማዎቹ በስልክ ኢሜይልና ሌሎች ዘመኑ የዋጃቸውን መገናኛ ዘዴዎች በመጠቀም የተደረገ መሆኑ ሲገለጽ መልማይ ኮሚቴው የእጩ ጥቆማ መቀበል ከጀመረበት ጊዜ አንስቶ ከአንድ ሺህ በላይ ጥቆማ እንደቀረበ የኮሚቴው ሰብሳቢ ቀሲስ ታጋይ ታደለ አስረድተዋል። ይህንን ተከትሎም ከድግግሞሽ የጸዳ 168 ጥቆማዎችን መለየት ስለመቻሉ ሲገለጽ፣ 103 ወንድና 65 ሴቶች በእጩነት ስለመጠቆማቸውና ኮሚቴው የእጩዎችን የትምህርት ዝግጅት፣ የፖለቲካ ገለልተኝነት፣ የአመራር ብቃትን ጨምሮ የተለያዩ መስፈርቶችን የሚያሟሉ መሆናቸውን ለማረጋገጥ የሶስት ዙር ማጣራት ማድረጉን አሳውቋል። ሶስት የውድድር መስፈርቶችን ሂደቶችን ማጣሪያ ሂደቶችን አልፈው እስከ ሶስተኛ ዙር መጨረሻ ፋይናል በኢንተርቪው የለየ ናቸው እና ሌላው ደግሞ ሲቪያቸውን የማየት በደንብ እድሉ ልምድ አላቸው ተብለው እና ገለልተኛ ስለመሆናቸው ክሮስ ቼክ እየተደረጉ ከፖለቲካ ነፃ ናቸው ተብሎ የሚታመኑትን ክሮስ ቼክ በማድረግም ጭምር ነው ያቀረብ ነው እና በዚህ መልኩ የቀረበ ከመሆኑ አንጻር በዚህ ቪዥታ ሊገባችሁ እንደማይገባ ላረጋግጥላችሁ እወዳለሁ። በራሴም በኮሚቴው መለማዊ ኮሚቴው ስም ማለት ነው። በቀጣይ የቦርዱን የስራ አመራር አባላትን ለመተካት ከቀረቡት ስድስት እጩዎች መካከል ጠቅላይ ሚኒስትር አብይ አህመድ ከባለ ድርሻ አካላት ጋር ከተነጋገሩ በኋላ ሶስቱን ለሕዝብ ተወካዮች ምክር ቤት አቅርበው ሹመቱን እንደሚያጸድቁት የሚጠበቅ መሆኑ ተገልጿል። መልማይ ኮሚቴው ከሃይማኖት ተቋማት ጉባኤ፣ ከሰብአዊ መብት ኮሚሽን፣ ከሰራተኛ ማህበራት ኮንፌዴሬሽን በተጨማሪም ሲቪል ማህበራትን እና የሀገር ሽማግሌዎችን፣ ሌሎች አስፈላጊ ከተባሉ ዘርፎች የተወከሉ ሰዎች የተካተቱበት እንደሆነም ተጠቁሟል።